ሰው እኛን የሚረዳን ዘወትር መምልጃ የመላእክት አለቃ ቅዱስ ሚካኤል ርጋሚ የሰውን ወደ አምላክ አምላክን ወደ ሰው እኛን የሚረዳን

እንወድሰው እኛን የሚረዳን ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል እልል። እንኳን አደረሳችሁ አደረሰን ለገና ነው መልአክ ቅዱስ ሚካኤል አመታዊ ክብረ በዓል። ሰላም ሰላም ለናንተ ይሁን ውድ ልዑል እግዚአብሔር ቤተሰቦት ቻናል የተከታተዮች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን። የመላኩ ምልጃ ጥበቃ አይለየን። እንኳን አደረሳችሁ አደረሰን። እንኳን አደረሳችሁ ለመላእክት አለቃ ቅዱስ ሚካኤል በዓል ስመቱ በዓል አደረሳችሁ። እግዚአብሔር አምላክ በዚህ እለት የመላእክት አለቃ ቅዱስ ሚካኤል በመላእክት ነገድ ውስጥ ሁሉ በላይ በኢዩር በሶስተኛው ክፍለ ከተማ በብዙ ክብር በኃያላት ላይ በብዙ ክብር ሾመው። ይህ የከበረ መላእክት ክብር ይግባውና በጌታችን ፊት ስለ ሰው ልጅና ስለ ፍጥረት ሁሉ ይለምናል ይማልድናል። የዚህ የከበረ መላእክት አምራቱ ብዙ ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔር የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤል የበዓሉን መታሰቢያ በየወሩ በአስራ ሁለተኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበረ። በጎረቤቱ ራሄ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርን የሚፈራ ሰው የከበረ መልአክ የቅዱስ ሚካኤል በዓል የሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለ መራራት ይዘባበት ነበር። የህይወቱ ዘመን ተፈጽሞ የሚሞትበትና ከዚህ ከኃላፊ ዓለም ድካም የሚያርፍበት ጊዜ ሲቀርብ የክብር መልአክ ሚካኤል የበዓሉን መታሰቢያ ታደርግ ዘንድ ምጽዋትም ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፍ እና ገነዘው ቀበሩት። ሚስቱን ፀንሳ ነበረች። የማውለጃ ጊዜ ደርሶ ምጥ ያዛት። በታላቅ ጭንቅ ውስጥ ሳለች እንዲህ ብላ ጸለየች። የእግዚአብሔር መላክ ሆይ ራራልኝ፣ በርሱ በእርሱ ዘንድ ባለሟነት አለህና በእግዚአብሔር ዘንድ ስለ እኔ ለምኝልን። ይህም በአለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግር ዳነች። መላኩ ውብ የሆነው ወንድ ልጅ ወለደች። መልኩ ውብ የሆነ ልጅን ወንድ ልጅ ወለደች። የእግዚአብሔር መልእክተኛ ሚካኤል ከሰማይ ወረደ። ህፃኑም እንዲህ ብሎ ባረከው፣ በረራሄ የሌለው የዚህ ባለጠጋ ገንዘብና ሀብት ጥርቱ ሁሉ ይህ ህፃን እንዲወርስ እግዚአብሔር አዟል። ባለጠጋውም ባልጋ ላይ ሳለ ጌታ ጆሮውን ከብቶ ከፍቶ ይህን ነገር ከመላኩ ሰማ። ይህን በሰማ ጊዜ ታላቅ ሐዘን ደረሰበት። ህጻኑን የሚገድልበት ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ ይሁን ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና ያንከባከብኩ አሳድጋለሁ። ያንቺ ሀያ ወቅት ወርቅ እሰጥሻለሁ፣ አላት። ይህም ነገር ከባልጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇም ሰጠች፣ እርሱም ሀያ ወቅቱም ወርቅም ሰጣት። ልጁንም ወሰደ። የሚሻውን ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ህፃኑን ወስደው በባህር ጣሉት። ክብር ሆና በጌታችን ድጌታችን ፍቃድ ያ ሳጥን ሳይሰጥም ከዚያች ሀገር የሀያ ቀን መንገድ ያህል እርቆ ወደ ምትገኝ ወደ አንዲት ሀገር ወደብ እስኪደርስ ባህር ላይ ተንሰፋፋ። በባህሩም አካባቢ በጎች አስመርቶ የሚጠብቅ አንድ ሰው ነበረ። ሳጥኑን በውሃ ላይ ተንሳፎ አየው! አየሁ እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው ይህ ሳጥን እንዴት እንደሚከፈተው ያስብ ጀመር ይህ ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን ችን በልቦናው ሀሳብ አሳደረበት ወዲያውም ተነሳ ወደ ባህሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳ አጥማጁም መረቡን በእኔ ስም መጣል ለሚያዘው አሳ ዋጋውን እሰጣለሁ፣ አለው። አጥማጁም እንዳለው አደረገ። ያ ጊዜ ታላቅ አሳ ተያዘ። ዋጋውም ሰጠ፣ ሰጥቶ የአሳ ተቀበለ። አሳውን ይዞ ወደ ቤቱ ሄደ። ለራትም ይጠብስ ዘንድ አረደው። በሆድም ውስጥ መክፈቻ አገኘ። በልቡም መክፈቻ ይህ ሳጥን ይከፍተው ይሁን አለ። በሳጥኑ ቀዳዳ ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይሄ ታናሽ ብላቴና አገኘ። ልጁ ልጅ የለውም ነበረና ታላቅ ደስታ ደስ አለው። ጌታችንም አመሰገነው። ህፃኑን በመልካም አስተዳደግ አሳደገ። ህጻኑ አድጎ ጎልማሳ ሆነ። ከብዙ ዘመናት በኋላ ያ ባለጠጋ ተነስቶ ወደ እዛ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂ ደጅ ደረሰ። በግ ጠባቂውም እስከ ነገ የምናደርበት ማደሪያ ባንተ ዘንድ እናገኝ ክራይም እንሰጣለን አለው። በግ አራቢውም እንዳልክ ይሁን እደር አለው። ባለጸጋውም በዚያ አደረ። እራት በሚቀርብበት ጊዜ ህፃኑ ባህራን ብሎ ጠራ። ባለጠጋውም ሰምቶ ልጅ ነው ብሎ ጠየቀው። በግጥ በቃው ታናሽ ህጻን ሆኖ ሳለ ከባህር አግኝቼ ያለውና እግዚአብሔር የሰጠን ልጅ ነው አለው። ባለጠጋውም በምን ዘመን አገኘው አለው። እሱ ከ ሀያ አመት በፊት ብሎ መለሰለት። ያን ጊዜ እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጐዳናው ልጓዝ በተነሳ ጊዜ ስልጣናዊ ምክንያት አማካኝነት በግ ጠባቂው እንዲህ አለው። ኤጌሊት ወደምትባል አገር በቤት የረሳሁት ጉዳይ ስለነበረ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔ የድካም ዋጋ ሀያ ወቄት ወርቅ እሰጣለሁ አለው። ብላተ ነው አባቴ። ስለ ገንዘቡ ደስ ብሎ ወት ልጁ ባህራንን ሰጠው። እንዲህም ብሎ ልጄ ባህራን፣ ይሄ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድ ና ብሎ ና ወደ ቤት በሰላም ትመልሳለህ። ባህራንም አባቴ ሆይ እሺ፣ በጎ ያዘዝከኝ ሁሉ አድርጋለሁ አለ። ያን ጊዜ ባልጠጋው ወደ መጋቢው እንዲህ ብሎ ደብዳቤው ጻፈ ይቺ ደብዳቤ በምትነብበት ጊዜ ደብዳቤው ይዞ የመጣው ግደል፣ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸው የሚተዋወቅበት ምክንያት ጽፎ አሸጋት፣ ለባህራንም ሰጠ፣ ለመንገድ የሚሆን ስንቅ ሰጠ። ባህራንም ተነስቶ ጉዞ ጀመረ። ስጓዝም ሰንብቶ የአንዲት ቀን ጉዞ ሲቀር እነሆ የመላእክት አለቃ የከበረው መልአክ ሚካኤል በንጉሥ ጽፈራ አምሳል በነጭ ፈረስ ላይ ተቀምጦ፣ አንተ ጎልማሳ የያዝከው ምንድን ነው? አለው። ወደ እገሌ አገር ወደ ቤት ለማድረስ ካንድ ባለጸጋ የተጻፈ መልእክት ናት ይቺ ደብዳቤ። አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜ የከበረው መልአክ ሚካኤል ያንቺ ያችን የሞት መልአክት ደመሰሳት። በእርሷ ፋንታ በእንፋት ለውጦ እንዲህ ብሎ ጻፈ። ይቺ ደብዳቤ ይዞ ለመጣ ባህራም የሚባል ሰው ይቺ ደብዳቤ ደርሶ የምትነብብበት ጊዜ ልጄ ክልትን አገቡት በውስጧና በውጪ ያለው ንብረት ጥሪት ወንዶች ና ሴቶች ባሮች ጠቅላላ ንብረት አውርሽ ያለው እና የፈለገውን ላድርግ ስልጣን ስጥች ያለው። እኔ እኔን አትጠብቀኝ እኔ ብዙ እዘጋ ያለሁ። የእኔ ሹም የክሌ ሆይ በክል ና ባንተ መካከል ይቺ መላእክት ትሆን። ከዚህ በኋላ አሸግህ ለባህራንም ሰጠውና ወደ ባለጸጋው ቤት ሄደህ ይቺ ደብዳቤ ለሹሙ ሰጠው። በጎዳና እኔ እንደተገናኘው አትንግረው፣ እንዳይ ገድለህም ይህ የሞት ደብዳቤ ለውጭ ያለው አለው። ባህራንም እሺ ጌታዬ ያዘዝከኝ ሁሉ አደርጋለሁ አለው። ያለውን መልእክት አገኘ፣ አስጥሎም እርግጠኛ እንደሆነ ያወቀ። ከዚህም በኋላ ለባህራን ስርግጥ አዘጋጅ አዘጋጅቶ እንዲጋቡ ቤቱ ክርስቲያን ስርዓት ተክሌ በተክሌ የባለጸጋ ልጅ አጋባት። አርባ ቀን ያህል ደስታና ሀሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻ ጊዜ ሆኖም፣ በደስታ እየሆነም የመሰንቆ የእንዝራ ድምጽ ሰምቶ ይህ የሚሰማው ምንድነው ብለው ጠየቅ እሱ ስሙ ባህራን ለተባለ የአንተ ደብዳቤ ላመጣው ጎልማሳ ሰው ልጅ የክሊትን አጋቡት። እንሆ ለአርባ ቀን ሰርግ ላይ ነው። ገንዘብና ጥሪት ሁሉ፣ ወንዶች፣ ሴቶች፣ ባሮች አንተ እንዳዘዝከው ሰትኗዋላል ይህን በሰማ ጊዜ ደንግጦ ከፈረሱ ላይ ወርቆ በድንገት ሞተ። ባህራን በጎ ስራውን የሚሰራ ሆነው እየተገለጸለት ከመግደል ያዳነው የመላእክት አለቃ የከበረው መልአክ ሚካኤል እንደሆነ ሊገድለው የሚሻውን የባለጸጋ ጥረት ሁሉ ያወረሰው እርሱ እንደሆነ ተረዳ። የዚህም የከበረ መላክ የመላእክት አለቃ ሚካኤል መታሰቢያ በየወሩ ያደርግ ጀመረ። በቤተ ክርስቲያን ይሰራለት የቅዱስ ሚካኤል ስእል አስሎ በቤተ ክርስቲያን ውስጥ አደረገ። ከእርሱም ብዙ ድንቆች ታምራት ተገለጠ። ባህራን ቅስና ተሾመ እስከ ለተሞት በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱ ከአባቱ ከልጆቹ ጋር የዘላለም ሕይወት ወረሰ። ለእግዚአብሔር ምስጋና ይሁን። እኛም በዚህ መልአክ አማላጅነት ይማረን፣ ለዘላለሙ አሚን። በዚች ቀን እግዚአብሔር የመፈራ አስታስ የምስት ቅዱስ ጣፎ እረፍት መታሰቢያ ነው። ይቺ ሰው በየወሩ ሶስት በዓላቶች እያከበር ኖር ሊሄ የክብር ይሁንም ይገባውና የጌታችን ኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በሀያ ዘጠኝ የመቤታችን ቅዱስ ድንግል ማርያም በዓል መታሰቢያ በየወሩ በሀያ አንድ የከበረው የመላእክት አለቃ የሆነው የቅዱስ ሚካኤል በዓል መታሰቢያ በየወሩ በአስራ ሁለት ናቸው። የሚሞትበት ጊዜ ስቀርብ እርሱ ስሰራው የነበረው ምጽዋት፣ ይልቁንም ሊያ ሶስቱ በዓላት እንዳይታጎሉ ሚስቱ ቅድስት አፎምያ አዘዛት። እሷም የከበረው መልአክ የሚካኤል ስዕል የአሳላት ዘንድ ባሏን ለመነች። እርሱም አሰርቶ ሰጣት በቤቷ ውስጥ በክብር አኖረችው። ባሏም አረፈ። በኋላም ባሏ ያዘዟትን መስራት ጀመረች። ሰይጣን ግን ቀና አባት በመበለት ሴት በመነኩሴ ተመስሎ ከእርሷ ጋር ተገናኝ፣ ተነጋገረ እንዲ እንዲህም አላት። እኔ አዝኝ ልሻለሁ እራራ ልሻለሁ። ገንዘብሽን ሳያልቅ የልጅነትሽን ወራት ሳያልፍ አገብተሽ ልጅ ትወልጂ ዘንድ ይመክርሻለሁ። ባልሽን መንግስተ ሰማያት ወርሷል፣ ምስዋት አይሻም። አፎሚያ እንዲህ ብላ መለሰችለት፦ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። እርግቦችንና መንጠጦች እንኳን ሌላ ባል አያውቁም። በእግዚአብሔር አርያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አርያም ለውጥ በላይ ጮኻ እንዲህ አለች። በላይ ጮኻ አባት እንዲህ አላት፣ እኔ ሌላ ጊዜ እመጣለሁ። እርሷ የከበረ መልአኩ ሚካኤል ስዕል ይዛ አሳደደችው። ከዚህም በኋላ ለሰኔ 12 የከበረ የመላኩ የሚካኤል በዓል የሚያከብርባት ዕለት የእርሷ የበዓሏን ዝግጅት ስታዘጋጅ ሳለች ብራናው መላክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛል። እሱም ይህን መመጸዊትሽን ትተሽ ለአንድ ምእመን ሚስቲቶኝ ዘንድ ጌታ አዞሻል። ባል የሌለ ሴት መልቅ የሌለው መርከብ እንደምትመስል አውቄ እንደ አብርሃም ያዕቆብ፣ እንደ ዳዊት እንደ እነርሱ ያሉ ብዙ ሴቶች እንዳገቡ እግዚአብሔር ደስ እንዳሰኙት ከብሉይ ኪዳን መጻሕፍት ጥቅሶች እያመጣላት ጀመረ። ቅድስ ታኮም ያመለሰ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ካንተ ጋር ወዴት አለ? የንጉስ ጭፍራ የሆነ ሁሉ የንጉስ ማይጥን ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሴጣኑ ይህ በሰማ ጊዜ መልኩ ተለወጠ እና አነቃት። እርሱም ወደ ከበረው መልአክ ወደ ሚካኤል ጮኸችው። ወዲያውም ወይኑም ደረሰ። ወዲያውም ደርሶ አዳናት። ያም ሴጣኑ ይዞ ይቀጠቅጠው ጀመረ። ሴጣን ጮሄ ማረኝ አለ። ጊዜውም አታጠፈኝ፣ ጊዜም አታጠፈኝ እግዚአብሔር እስከ ዓለም ፍጻሜ ታሳዝናለ እያለ ለመነው፣ ታግሰናለ እያለ ለመነው። ከዚህም ተወና በረረ። የከበረ መልአክ ሚካኤል እንዲ ያላት ብጽዕት አፎሚያ ሆይ ሆደሽ የቤትሽን ስራ አዘጋጂ፣ አንቺ ዛሬ ከዚህ አለም በሞት ትለያለች እና ያለሽ ና፣ እንሆ እግዚአብሔር አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው አዘጋጅቶልሻል። ይህንን ብሎ ሰላምታ ሰጣት፣ ወደ ሰማይ አረገ። የባሉን ዝግጅት ከሚናገር ከፈጸመች እንደ ሚገባ ከፈጸመች በኋላ ወደ ቆቆስና ወደ ካይናቱ ሁሉ ላከች። ወደ እርሷን በመጡ ጊዜ ለድሆች ለጦማዳሪዎች ይሰጣቸው ዘንድ ገንዘቡን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረው የመልአኩ ቅዱስ ሚካኤል ስዕል አንስታ ታቅፈው ሳመችው። ያን ጊዜ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎቷ ይማረን። የዚህ የከበረ መልአክ ሚካኤል የረድኤት ኃይል ለሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሚን።